ያልነገርኳችሁ ነገር ለይሳቅ ነገር ያለው ይሳቅ። ለዛ ነው ታች የሆነው። ምንድነው? ወደ ኢትዮጵያ ሊሄድ ነው እኔ እኔ እኮ እዚህ የሰው ሰላም እየነሳው ነው እየረበሽኩ ምንም አይነት ሰላም ይነሳው። ማን ረበሽከኝ? አለ ረበሽከኝ ብለሽ ጓደኞቼ ናቸው ተሰናብቻቸው ይላሉ አንተ ልትል አይደለም። ዳኒ ተረጋጋ፣ በእግዚአብሔር እሷ ይፈልገችው በሌላ

ፋሚሊዎች እንዴት ናችሁ? ደና ናቸው። እኛ በጣም ደና ደና ደናን እግዚአብሔር ይመስገን። በያላችሁበት ሁላችሁም ሰላማችሁ ብዝትዝ ሲበልልን፣ እንግዲህ ዛሬ ፋሚሊዎቻችን አንድ ኬክ ከሆነ ቦታ ተጋብዘናል። ለምን በዓልን እኛስ በዓል ለምን አናስመስለውም ሀገራችን ላይ ብለን እንግዲህ፣ ፋሚሊዎቻችን ይህንን ኬክ እንደምታዩት እዚ ጋ የሚያምር ኬክ ማለት ነው ይዘ የዱባይ ኬክ በጣም ያምራልና በጣም ወደ ነዋል ኬካቸውን አሳይልኝ። የሆነ ሰው ግብዣ አድርጎልን ነው ይሄን ያለ ነው ደሞ እንግዳ ቤት ነው። ከዛም ባለፈ ደመሻው መቀረጥ ነበረበት ለምን አልተቀረጠም? አይደለም አብሮሽ በጣም የሚጣፍጥ ስለነበር ፎከስ ያደርግ ነው። እስከ ዛሬ ድረስ ብዙ ቤት ሄደናል፣ እንግዲህ ብዙ ቤት አይተናል። ግን ደግሞ እንደዚህ ቤት አቀባበል የተደረገልን፣ እንደዚህ ቤት የወደድ ነው ቤት የለም። ከልብ እናመሰግናለን። እሱን እንመጣበታለን። ግን ደግሞ ማለት ነው የፅጌንም ልጅ በማግኘታችን በዚሁ አጋጣሚ ተመስገን። በቃ ለምን ከኛ ጋር ከዚህ በኋላ አትጨቃጨቅም? ዱባይ ላይ ያገኘቻት ብዙ ለፍታባታለች ግን አሁን እንዴት ፓስፖርት እንዴት ነው ያለው ያለው ማሳደግ ምናምን ፓስፖርት ለበጉም ወቷል እንኳን ለእሷ ነው። እራሷን ኢትዮጵያ እንድናያት እንፈልጋለን እሺ ብለን

ሳያራ አይታወቅም። እቺን ሰላም እየሆነች እየመሰለ ነው ሄደች። አሁን በእሷ ቤት ዛሬ በዓል ነው። ሰላም የሚቀርታ ልቤን ነው። ሰላም ቤተሰብ እንዴት ናችሁ? ሁላችሁም በዓል እንዴት ነው? በዓል እንዴት እያደረጋችሁ ነው? እነዚህ ውብ ሙሽሮች እዋቸው ውስ፣ እነዚህ ውብ በስመ አብ ከዓይን ያውጣችሁ። ለው ዱባይ ላይ ሰርጋቸውን አድርገው መልሳቸውን ሰርግ ዱባይ ላይ አድርገው በጣም በሚያምር ሁኔታ በቃ መናገራችሁኛ፣ በቃ የሚገርም ጊዜ ሚያሳልፍናለን። የሰው አቀባበል ቁርስ አንዱ ቤት ምሳ አንዱ ቤት ተጨልቀ ያስከ ትንሽ ቤት ወፈር ምናምን፣ ወፈር ስል የሆነ ነገር በሉና

ምናልባት ይህንን ቪዲዮ ልታዩስ ትችላላችሁ። በጣም አቀባበላችሁ ልዩ ነው። ሀገሩንም ወደነዋል እና ቦታ አመቻቹልን እና እኛም ለመኖር እቅር ላይ ነን። እዚያው ሀገር ውስጥ እጅግ በጣም ጫፍ ላይ አገራችን እገ አሁን ደግሞ በደንብ አረጋገጥኩ። ቅድም ምን ስትል ነበር? አሁን ምን ስትል ነበር? እሱ ነው ያበደች አልኩት። በጣም ዱባዮች በጣም እንወዳችኋለን። ምርጥ አቀባበል አድርጋችሁልናል። አሜዚንግ ታይም ነው ያሳለፍነው። ከዛም ባለፈ ግን የምር የተነግራችሁ ሀገራችን ናፍቆናል። ያው የተወለዳችሁበት ያደጋችሁበት ሀገር ይናፍቃል፣ ግልጽ ነው። ከምራችሁ በላይ እዛ እያለን ማለት ነው ምን አለ ከኢትዮጵያ ብንወጣ ምናምን እንላለን። ከዛ ሌላ ሀገር ደግሞ ስንሆን ኢትዮጵያ ሀገር እንዳኔ ግን ሀገሩን የናፈቀ የለም ካልሽ ካልሽ በጣም እንደ ዳኒና እንደ ሩታ ሀገሩን የናፈቀ የለም የምር እያሉ ነበረ። በስማም የሆነ ነገር ሲሆን ወይ ጉዳይ ትንሽታዊ ገራ ገብቶኝ፣ እነዚህ ልጆች እኛን እግዚአብሔር ኢትዮጵያ ደግሞ መናገር ፈልጋለሁ። በእውነት በጣም መናገር የምፈልገው ነገር ማለት ነው ህዝቡ እዚህ ያለው ህዝብ በጣም የሚገርም የሚገርም መቀኔ እንደዚህ ተቃውሞ ያው አንድ ቦታ ቁርስ ምሳ እናነጋለን። አንተኛም ከመድከማችን የተነሳ እናንቀላፋለን። ይሄ ደባቡ ደስ ይላል። ብዙ ሰዎች እግዚአብሔርን በጣም ብዙ ሰዎች እምታውቀውን ሰዎች በጣም እኔንም እነሱንም ሁሉም ሰው በየግሉም ጠርታችሁን ሳናብቃቃ በዓል ላይ በተለይ ወደ አምስት ስድስት ቤት በእኔ በግል በእሷ ሁሉም ሰው ጠርቶናል እና አልቻልንም። በቃ የቻልንበት ቦታ ተገኝተናል። በመሀል የእነሱ መልስ ስለነበረ ምናምና አክብራችሁ ላረጋችሁልን ነገር በሙሉ ድባይ ውስጥ ላላችሁ አቀባበላችሁ በጣም ደስ ይላል። ስለመጣችሁ ስላገኛችሁንም ከልብ እናመሰግናለን። ሌላው ፋሚሊዎች ከኤርፖርት ጀምሮ እስከ ዛሬ ዛሬ ስንተኛ ቀናችን 15 ቀን ምናምን ሊሆነና ወረድ እስካለንባት ቀን ድረስ አንድም ቀን ሳይከፋ ፈታ እያልን በደስታ አብ በጣም አሪፍ ጊዜ ከኤርፖርት ጀምሮ አንድ ነገር መጉላላት የለብን። እንደወረድን በእውነት ምትፍታ ተሸምናም ስንወጣ ሰው ተቀበለ። አጋጣሚ ቢኒ ቢኒ ቢኒ አብረሽ ማለት የምትፈልገው ነገር ካለ ሩታ ያላወሩን ያላወራን፣ እኔ እና ሩታ ሬኔ ፍቃን ማራት የምትፈልገው ነገር ካለ በመጀመሪያ ደረጃ ተፈቅዶልሻል። እሺ በድጋሚ እንኳን አደረሳችሁ እያልኩኝ እዚህ በጣም ደስ የሚልና ጥሩ ታይሞችን እያሳለፍን እንገኛለን። እንግዲህ አንድ ሰው በጣም አስቸግሮናል። ምንም ማድረግ አይቻልም። ከኛ አቅም በላይ ስለሆነ ትተነዋል። አይደለም ይሄ ለኮት ነገር ተዋት፣ ቺሊ በቃ ተዋት፣ ተዋት ሆነ ተዋትና፣ ጥሩ ቆይታ እያሳለፍን እንገኛለን። እንግዲህ በድጋሚ ጠርታችሁን መገኘት ላልቻለን ሰዎች በጣም ትልቅ ይቅርታ እንጠይቃለን እና ደተው አትገረበሽ ነው እና በቃ ተያዝ ልጅ ታቁ ሳቄ እየመጣ እየተቸገርኩ ነው። እሷ በምን በምታደርገው ነገር የምሬ ነው እና ብቻ ጥሩ ታይም እያሳለፍን እንገኛለን። ዛሬም እዚህ የተገኘ ነው እንግዲህ በጣም ታይማችንን አብቃቅተን ነው እና እንግዲህ ሌሎቻችሁ ጋር መገኘት ላልቻለን በሙሉ በጣም ይቅርታ አድርጉልን። በጣም ብዙ ቦታ ነበር የተጠራ ነው እና እጅግ በጣም አድርገን እናመሰግናለን፣ ስለጠራችሁንም እዚህ ጥሩ ቆይታ እንድናሳልፍ ለረዳችሁንም። ብዙ ጊዜ እየተገናኘንም ብቻ ብዙ ነገሮችን ማድረግ ስለቻልን በጣም ደስ ብሎናል። እንወዳቸዋለን

እንግዲህ ፋሚሊዎቻችን በዓላችንን እንዲና እንዳያለን እናከብራለን ማለት ነው። አሁን ኬክ የሚቆረስበት ሰዓት ደርሰዋል። አሁን ኬካችንን እንቆርሳለን ማለት ነው። ፋሚሊዎች በር ግን እየተንኳኳ መሰለኝ። አይ ደግሞ እሺ እንዳውም፣ ኬክ ከመቆረሱ በፊት በመድረሳቸው ደስ ብሎናል። ፋሚሊዎቻችን ከምላችሁ በላይ መጡ እንዴ! ቋንደላ ነው ምን ሆነ ነው? ሰላም ይሳቅ እንትን ምንድን ነው ይዘህልኝ ቴን ነገር አለ ብሎኝ ነው እንዴት ናችሁ በመጀመሪያ ሰላም እንዴት ናችሁ ውድ ቤተሰቦቻችን እንኳን ለ በአሉ በሰላም አደረሳችሁ በአሉ የሰላም የጤና ያደርግላችሁ እላለሁ በዚሁ አጋጣሚ ጓደኞቼ እናንተ እንኳን አደረሳችሁ ያው እንዳላችሁት ምንድነው ያልነገርኳችሁ ነገር ለኢሳቅ ነገር ነው። ኢሳቅ ለዛ ነው ታች የሆነው ምንድነው፣ ወደ ኢትዮጵያ ሊሄድ ነው። እኔ እኔ ወደ ሀገራችን መሄዳችን አይቀርም አሁን

ዳኒ ግን ምን ይመናል? ማናውቀው ነገር አለ፣ ፕሮሰስ አለ፣ የውጭ ፕሮሰስ አለ። ምንድን ነው አልገባኝም፣ እንደዚህ የሚያጣድፍ። ኦፍ ኮርስ ፕሮሰስ ያለው ሰው መሄድ አለበት ግዴታ፣ በቃ ኦፍ ኮርስ ያን አክሴፕት ታረጋሉ። ከዛ ውጭ ምንድነው ተነስቶ የሚያስኬድ ነገር? ወይስ እነዚህ ልጆች እኔ አላውቅም። ይቅርታ፣ ግን በጣም በእውነት እያደረግን ያለው ነገር ለእናንተ በጣም አሪፍ አይደለም። እኔ ያው ዝም ብብ እያችሁ ከመውጣ ተሰናብቻችሁ። ዳኒ መጀመሪያ ደረጃ አንዱ ከዚህ በኋላ የምንሄደው አንተ ለካ ማታ አይገርምም። ማታ በር ተከፍቶ ነበር ማለት ነው። ተከፍቶ ወጣሁ። ስወጣ ኦልሬዲ የዳኒ ክፍል ክፍት ነበረ አይደለም። ከዛ በኋላ ጠዋት ላይ ተነስቼ ማለት ነው እንትን ስል ዛጋር ቤጅ ውስጥ ብዙ ባጅ የተገነጠሉ አይቻለሁ

ይመጣችሁበት ይመጣችሁበትን አላማ ማለት ሁላችሁም አንድ አንድ አላማ ነው ይመጣ ነው ግን ስንመጣ፣ እግዚአብሔር ነው የምላችሁ። ትኬቱ የሚለው በ29 ነው፣ የአንተም ትኬት። ስለዚህ አሁን ስታሳጥር ከፍለ ነው የምታሳጣው። ኤክስትራ ወጪ ለምን ተይው፣ ቆይ አይደለም፣ ሜሪ። ኤክስትራ ወጪ ለምን ታወጣለህ? በቀን ነገር ምንም ስላልተመቸኝ እንግዲህ ታይዳለህ። ለምን ምን አድርገን አልኝ፣ ምን በድለን አልሽኝ። ስለዚህ ይሄን ግሩፕ በግልጽ መናገር ግን፣ ማንን ገደለ? ይሄን ግሩፕ አንድ ሰው ነው የሚያውቅ። አንድ ሰው ከደበረው በቃ ሌላውን ኢግኖር ታደርጋለህ። እየጨነቀነው ማላችሁ ምንም አደረጋችሁኝ አላልኩህ። ማንም ሰው ስላስከፋኝም አይደለም እኔ ያለው ነገር ስላልተመቸኝ፣ እዚህ ያለው ነገር እየደበረኝ ነው አልኩህ። ምንድን ነው ያስደበረ? በግልጽ እኮ መናገር ነው የምለው ችግሩ። ያስከፋነው ነገር አለ ዳን እና? ታዲያ ቢኖርስ? ያስከፋነው ነገር ከሌለ ታዲያ ለምን ትሄዳለህ? እዚህ ያለው ነገር አልተመችም። ለእናንተ አደለም፣ ለእኔ አልተመችኝም። እኔ ደግሞ እዚህ ጋር ሆኜ ሁላችሁንም ለረብሻችሁ አልፈለግም። ያላችሁበት ጥሩ ሙር ነው፣ ሰርጋችሁ ላይ ነው ምናምን። ያ መገኘት ያለብኝ ቦታ ላይ ደስ እያለ ተገኝቻለሁ። ማሳለፍ ያለብኝ ነገር አሳልፊያለሁ። ከዚህ በኋላ ለምታደርጉት መዝናኛ ወይ ደግሞ ለምትሄዱት እንጂ ይመጥ በቃ መኖር አልፈልግም። ባር ዋናው የመጣውበት የመጣውበት ዓላማ፣ ሰርጋችሁን ለማክበር ነበር። በቃ እሱን ቆንጆ አድርጌ ያክብራለሁ። ዋናው ነገር ግን በሪምካት አረለም አይ ዝበይ አለም በቃ በእኔ ምክንያት አይደለም፣ በእኔ ምክንያት አውራ አውራ ቀጥለህ ያለውን እንትን ለምንድን ነው እህት ጊዜ የምታስጨንቀኝ? ገብርኤል እሺ፣ ምንድን ነው እና አውራ ቀጥል እና ምን መሰለህ፣ መገኘት አለብኝ ብዬ የማስበው ቦታ ላይ እንደ ጓደኛ ተገኝቻለሁ። ይኸው መልሱም ላይ ጥሩ ጊዜ ነበረን፣ እግዚአብሔር የተመሰገነ፣ ቆንጆ አልፏል። ከዚህ በኋላ የመዝናናት ጊዜ ነው። እኔ ደግሞ ከእናንተ ጋር መጥቼ ማድረግ አልችልም። ሴፍቲ የሚነሳኝ ሰው አለ። ዛ ሰው ስላለ ገር መቼ እንዳስረሳ ዳኔ መቼም እንዳስረሳ አንቺ ዳስረሳ አንቺ ብዬ ምን ምን በቃ በቃ አንድ ጊዜ

ኦኬ፣ እንቁረስ። ደስተኛ የሆኑ ሰዎች እንቁረስ። ከኔ ጋር ደግሞ መእጅለጅ ተጨዋውቶ መቁረስ የማይፈልግ ሰው ደግሞ አለመቁረስ ይችላል ወይ? ከማድረስ በስተቀር እኔ ግን ደስ አላለኝ። አንደኛ ቢቆረስም አልበላም። በጣም እ እያደረጋችሁ መሰናበት ስላለብኝ ነው መጥቼ የረበሽኳቸው። ጠዋት ተነጋግረን ብዙ ነገር ተነጋግረን ተረዳርተን ጨርሰን እንደገና ቃል ማጠፈ፣ ይሄ ሼም ነው በእውነት።

ደስ ይለኛል ደህና ነኝ ደስ ይለኛል የሚከፋሽ በመሄዴ ቀር ብትሰኚ አንቺ ነሽ አስበው ዳኒ ለማንኛውም ማለት ነው አብርሃም መልካም በዓል የሆነላችሁ አዲስ አበባ ስትመጡ እንገናኛለን እሺ ዛሬ ጠዋት ሁሉ ነገር ስታሳልፍ የነበረው የመልሱ ፕሮግራም ላይ እያስመሰልክ ነበር ማለት ነው። አዎ ያስመሰልከ ፕሮግራም መረበሽ አልፈልግም ነበር። በቁ እያስመሰልክ ነበር ከሷ ጋር እንደዛ ሰላም ሆነ ክላም በስነስርዓት እያናገርካት ነበር። የናተ ፕሮግራም አብርሃም አቋዋለሁ። ፊታችሁ እኔ ብቅ የሆነ ነገር እንደተሰማኝ ብታዩ ወይ ደግሞ እንደዚህ ትኬት ቆርጬ ልሄድ እንደሆነ ብታዩ ይደብራቸው። ሰው ያለኛ ማርክ ፕሮግራሙን ይሳቀብ ይተጫውቺ ከሷ ጋር ተመሳሳይ ማለፍ ስለፈለኩ ነው። ኧረ በእግዚአብሔር በቃ እኔ አሁን ልቤን ሁሉ ደከመኝ። እግዚአብሔርን በቃ እኮ እናክብር። በቃ እኛ ማብር እንትናችንን ጓደኝነታችንን ጭምር ነው አይደል ለማክበር እዚህ ጋር የቆምነው በቃ

እንዴ ነው ነው፣ ለምንድነው የሚቀመጠው? እሺ ቁጭ በቃ፣ የራሴ ውሳኔ የለኝም፣ ማንም ሰው አይረዳኝም። እንዴ በቃ ዳይ ነገርና ሄድ በቃ፣ አሁን ካለነው ሰው ቤት ነው። ኦኬ በቃ በቃ በዚህ ልክ አልቸኩ ስምንት ሰዓት እንዳትመጣ እንዳትመጣ። በዚሁ አጋጣሚ እንደዚህ እያወራችሁ እንዳማራጭ ወታችሁ። አይ ግን እግዚአብሔር የምር እንደ ህፃን በቃ መሳቅም ማምሮኛል በቃ ግማሽ ፐርሰንቱ የሆነ ቀልድ ይመስለኛል አንዴ ምን አንዴ ምን ምናምን ነው የምትሆነው እዛ የሚያመልጠ ስራ አለ ምንድን ነው እስኪ ንገረኝ እንግልት አድርጋ ከዛ ሄድ እግዚአብሔርም እኔ እሸኛለሁ ችግር የለም ፕሮሰስ አለ ፕሮሰስ አለ ወይ

ፕሮግራሙን እንዳያበላሽ ማለት ነው። ከምችለው በላይ ነው። ከምችለው በላይ ገባ፣ ፕሮግራሙ እንዳይበላሽ ነው። ገባህርን ላ ይሁሉ ጥረት ሳደርግ ነበረ። አሁን ፕሮግራሙ በቁንጆ ሁኔታ አልፏል። ገባህር ላ ካሰብነው በላይ እግዚአብሔር ይመስገን ቁንጆ አድርገን አልፈነዋል። ሰርጉ እሱ በጣም ደስ ይበል ነበር። ቅድም እንኳን እንደዛ ጠገባ ቁጭ እያስመሰልኩ የነበርኩት ሲል እናንተ ቀን እንዳትሰኝ ገባህርን እንጂ ጠዋት ኩን እናሳኩ ብዙ ነገር ተነጋግሬ ነበራችኋል። እንዲ በጣም ብዙ ነገር ተነጋግሬ ነው ከቤት የወጣሁት አይደል ከዛ ደግሞ በኋላ ስንገናኝ በቃ እዛ ጋ ሰዎች አሉ፣ እናንተን አክብረው የመጡ ሰዎች አሉ። እዛ ጋር ጥላቻን ምናምን ማሴት አልነበረብኝ። ወደዛ ነው ነገሮችን ፊክስ አድርጌ ፈገግ ብዬ ተጫዎች ፅጌ ዳኒ እንደዚህ ምና ያቸ የነበረው። ምክንያቱም እሷም ከልቧ እንዳለ ነው አውቃለሁ። ገባችሁ በቃ ያን ነገር ያሳለፍኩት የእናንተ ፕሮግራም እንዲያልፍ ነው። የእናንተ ፕሮግራም እንደሚያልቅ ሳቅ ፕሮግራም ካለቅ አራት ሰዓት በዚህ ሰዓት ጠዋፍ ሰዓት ኢትዮጵያ ይዳል

ቢኒያም መቷል። የት መሄጃለሁ? መጥቷል። ቻውን እንደዋወላለን። እኔ ግን በዚህ እንደዚህ አይነት ነገር ይፈጠራል ብላችሁ በዚህ እንት ታስታውሱ ነበር እንዴ? ቁረሱ እንጂ እናንተ ደግሞ ደብረኝ